አቤል እንግዲህ ራሱ በቆፈረው ጉድጓድ እራሱ ገባ። ፂወንና ዳግም አቤልን ሪከርድ በመቅዳት እያንዳንዱ ያወራውን ነገር ለያፌት አሳልፈው ሰጡበት። ፂወንና ዳግም ነፃ ወጡ። እናም አቤል አሁን በያፌት እጅ ቁጥጥር ስር ውሏል። ሴት አድርጎም ይዞታል። ሲቀጥል ደግሞ እያንዳንዱን ነገር ያደረገውን ነገሩት። ያፌት አሁን የገዛ ወንድም እንዲህ ያደረገኝን ሌላ ሰው ምን ሊያደርገኝ ነው አለ። ናታን ደግሞ ቢሮ ሲሄድ ያልጠበቀው ነገር ነው ያገኘው። እሱም ምንድን ነው? አባቱ ሕገ ወጥ ስራ እንደሚያዘዋውር፣ እንዲሁም ደግሞ አቶ መስፍን የቤዛ አባትና ሰለሞን የሱ አባት ተሻርከው መጥፎ ነገሮችን እንደሚያዘዋውር አወቀ። ኤፍራታና ቤዛ ደግሞ የተነጋገሩ አሁን ያፌትን መቀመቅ ውስጥ መክተት ነው ያፌት አሁን በጣም ከባድ ችግር ውስጥ ይገኛል እሱም ምንድነው ወደ አምስት ሚሊዮን ብር ከስሯል የተላከለት እንትን እቃ ሀሽሽ ነገር እሱን ሲቀምሰው እንደ ዱቄት ነገር ነው እናም በኋላ ላይ እንዳከሰረው ሲያቅ ማወቅ ነበረብኝ ማንም ሰራተኛ አታሎኛ አያቅም ይሄ ግን አታሎኛል እያለ ይናደዳል። ኤፍራታ ቤዛ ጋር በመደወል ሉሊትን እንድትከታተለት ና ከሉሊትና ከያፌት ጋር ያላቸውን ግንኙነት ማወቅ ስላለባት ቤዛን እንደምንም ብላ አሳምና ልትከታተልላት በጓደኝነት ቀርባ ሉሊትን እያንዳንዱን ሚስጥሯን ልታስወጣት ቃል ገባችላት። ከዛም ቤዛ አሁን ሉሊት ጋር ቀጥታ ስራዋን ጀምራለች። እናም እኔ ላንቺ ስል አደርገዋለሁ። እችን ሴትዮ አይደለም ልቀርባት፣ ይቅርና በጣም ነው የምጠላት። ግን ቢሆንም ላንቺ ከጠቀመሽ ኦኬ ያለች። አዎ እሱ ለእኔ ይጠቅመኛል፣ ስለዚህ ተረጂ በማለትም ኤፍራታ የአፌትን ወንጀልና የሉሊትን ወንጀል አንድ ጨምቃ አውጥታለች ማለት ነው። እንግዲህ ቤዛን በታዘዘችው መሰረት ሎሊት ልትቀርብ እየሞከረች ትገኛለች። እናም ሎሊት ደግሞ አሁን ትልቅ አደጋ መጥቶባታል። እሱም ያፌት ሉሊትን ሊያስወግድ ወይም ሊገላት እየተዘጋጀ ነው። እያባረራት ዘላገባች ገባች። ከዛም ቤዛ መንነሽ ነው ብላ ጮኸችባት። እንግዲህ ፂወንና ዳግም ደግሞ አሁን በመመካከር ጽዮን ብልሃተኛ ስለሆነች ራሷን ነጻ ለማውጣት ጥረት ላይ ትገኛለች። ግን የሚያሳዝነው ነገር ከቢንያም ጋር በጣም መጥፎ ንግግር ተነጋግረዋል። ቢሆንም እውነቱን ሲያውቁ ሁለቱም መጨረሻ ላይ የሚታረቁና ህይወታቸውን የሚቀጥሉ ይመስለኛል። እናም አሁን አቤልን ቢንያም እየተናደደበት ይገኛል። ግን አቤል ከያፌት ወጥመድ ውስጥ የከተቱት ጀግናዋ ፅዮን እና ዳግም ናቸው ፅዮን ብላሀተኛ ናት እናም ሎሊት እንግዲህ ቤዛን እየለመነች ትገኛለች ለማንም አሳልፈሽ አትሰጭኝም አይደል እያለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው ላ ሰላማችሁ ይብዛልኝ። ሐረግ ቀጣይ ፓርቲ ዘመተናል። ሉሊት እንግዲህ ቤዛን በልመና ላይ ትገኛለች። እናም አሳልፈሽ እንዳትሰጭኝ አለቃ ተማን የምታመልጨው ስትልም ሊገሉኝ ነው አለች ቤዛ። ማን ነው የሚገል ሰው መግደል ቀላል ነው ወይ ስትላትም አለቃ ለሰው መግደል ቀላል ነው፣ ለሱ ምንም አይደለም አለቻት። ቤስ እባክሽን፣ ሉሌት እባክሽ፣ ይቅርታ። እኔ ሊቅርታና ጓደኛ እንድትወኝ እፈልጋለሁ። ማንም የለኝም፣ እናም ሁሉም ጥለውኝ ሄደዋል። አንቺ ብቻ ነሽ የምታስፈልግኝ አለቻት። ከዛ እሷ ማለት አለች፣ ማለትማ እስከዛሬ ዛሬ አንቺ ነሽ እስር ቤት አሳልፈሽ የሰጠሽኝ እያልኩ ነበረ እና ያም ጊዜ ልጠይቅ ስትመጪ እንደዛ ነበር። አሁን ግን በቃ አንቺ እንዳልሆን ሻውቅ ያለሁ አለች። እውነታው ማወቅሽ ነው ያቺ ማትረባ ሄዋን የምትባል ጓደኛሽ ናት አይደል አለች። ከዚም ያም አለ ይህም ማንም ሰው ይሆን በቃ ዋናው ነገር አንቺ በቃ ጓደኛ እንድትሆኝ እፈልጋለሁ። ማንም ሰው የለኝም ሁሉም ጥለውኝ ሄደዋል እንደምታውቂው አለች ቤዝዬ አሳልፈሽ አትሰጭኝም አይደለ? አለቻት። ኧረ በፍጹም አለች ሉሌት። እንግዲህ እዋክሽን ቤዝ ሉሌት አለች ብለው ከጠየቁሽ የለችም በያሉ የለውም አሉ እሺ ተባበሪ የፈለግሽውን ነገር አደርግልሻለሁ ብላ ቃል ገባችላት ቤዛም ደውላ ለ እፍራታ ያለውን ነገር ከሉሊት ጋር አንቺ ያልሽኝን አድርግ ያለው አለቻት አለቃ ሊገላት እንደሚፈልግና እያሯሯጣ ዘላ እንደገባችም ነገረቻት እፍራታ አሁን አሁን ልክ መንገዱን እየያዘ ነው አለች ሲቀጥል እንግዲህ አሳሳቢው ነገር ምንድን ነው ያፌት አሁን በ ኢፉዬና በቤዛ ዙሪያ ያሉ ነገሮችም እሱን መቀመቅ ሊከቱት ነው። እናም ህዋንን አጥብቃችሁ ሰሩልኝ፣ አጥብቃችሁ ያዙልኝ። ምክንያቱም እንደ ኢፍራታ ካወቀች እሷ ትልቅ መቀመቅ ውስጥ ትከተኛለች፣ እኔ ደግሞ ይህም ማድረግ አልፈልግም አለ። ከዛም ታሪኩም እሺ እሷ ምንም እንደማታቅ፣ እኔ አስፈራረቻት እንደገባች ነው የምታውቀው፣ አታስብ አለ ግን ሔዋን ያመልኳ ጠፍቶ አጠፍቶ ብስቁልቁል ብላለች ብዙ ሴቶችም ታግተዋል አንዷ ሴት አመልጣለሁ ብላ ያዙ ይልቀቆኝ እያለች ነው ሲቀጥል እንግዲህ ናታንን አምስት ሚሊየን ብር ያከሰረው ምንድን ነው እሱም አምስት መቶ ሚሊየን እሱም ምንድን ነው ሀሽሽ እንዲሁም ደግሞ ህገወጥ እቃዎችን ወይም ንግዶችን ያመጣል ያንን ደግሞ ማን ነው በውሸት ኦርጂናል ያልሆነ አምጥተው ሰጡት ከዛም አሁን ላይ የተላከለት እቃ ኦሪጂናል እንዳልሆነ የሆነ ዱቄት ነገር ነበር። ባለፈው ቀምሶ በጣም ደስ ይላል እያለ ሲያስተናብር የነበረው ያፌት። እናም ግን ያ ነገር አሁን ላይ ትልቅ መዘዝ አምጥቶበታል። ትልቅ ኪሳራ። ለምን ተደፈርኩ እያለ እየተንጣጣ ይገኛል ያፌት። እናም ያንን ደግሞ የተዳፈረው ማን ነው በሕይወቴ እኔን አለቃነቴንም ሆነስ በስራዬ በቢዝነሴ አንድም ሰው ተጋፍቶኝም ሆነ አስፈራቶኝም አክስሮኝም አያውቅም። አሁን ግን ይሄንን ሰው ማን እንደሆነ ፈልጌ ማገኘት አለብኝ ይላል። ይህን ያደረገችው እንግዲህ ገንዘብ ወዳጇ ሎሊት ናት ወይስ ሌላ ሰው ነው? ከባድ ነው። እናቷን ደግሞ እንግዲህ ቤት ውስጥ ቢሮ ውስጥ ወይም ድርጅቱ በመሄድ የአባቱን መጥፎ ስራ አውቋል። ሲቀጥል ደግሞ የቤዛ አባት ከናታን አባት ጋር ሆነው ሁለቱ ቤተሰቦች ከባድ ህገወጥ ነገሮችን እንደሚሰሩ ወረቀቶችን ሲያገላብጥ አገኘ። እንደውም ደግሞ ቤዛ አባቷን እንደ መላክ አድርጋ ነው የምታስበውም የምታየውም። አሁን ይህንን ስታውቅ ምንድን ነው የምትለው? እናም ኤፍራታ የአባታቸውን ገዳይ በቅርቡ እንደምታወጣላትም ለቤዛ ነገረቻት። ቤዛም ተስፋ አደርጋለሁ አለች። ሉሊት ግን አባትሽን የገደለው ብላ የሆነ ነገር ጫራ አድርጋለች። እናም ኤፍራታ ለዛ ነገር እንደፈለገቻት ቤዛ የሆነ ነገር አወቀች። ናታን የቀረባት ልጅ ደግሞ ናታን ኤፍራታን ለማስቀናት ቤዛ ስልክ ስታወራ ከዛችኛዋ ሴት ጋር እያወራ ሶኬት የኔን ቢብሎኝ እዚህ ለመሰካት ነው በማለት ማውራት ጀመረ። ከዛም ቤዛ በጣም ተናደደች። በኋላ ደውልልሽ አለው በማለት ስልኩን ሰግታ እናታን ላይ ጨወችበት። እንደዛ አስቤ አይደለም አለ። እንግዲህ የዛችኛዋ ልጅ ደግሞ የምታገኘው ሰው ማን እንደሆነ ልትሰልልልኝ ይገባል ብላ ናታንን ሰላይ አጌታል አድርጋበታለች። ይሄ ነገር ውስብሰብ ያለ ነው። ናታነስ ልጅቷን የቀረበው ያፌትን ለመጣል ነው ወይስ ምንድን ነው? እንግዲህ በጣም ከባዱ ነገር ደሞ አሁን ፂዮንና ዳግም ራሳቸውን ለማውጣት ነፃ ለማውጣት ሲሉ አቤልን ለያፌት አሳልፈው ሰጥተውታል። ያፌት ደግሞ አቤል ላይ ጭውት እያለበት ይገኛል። እኔ ከሮቅ ሰው ወጋኝ እያልኩኝ ጥላት እያፈላለኩ ለካ የራሴ ነህ ጥላቱ በማለት ያፌት አቤል ላይ ትልቅ እርምጃ ወስዶበታል። ሲቀጥል እንግዲህ ጺና ደግሞ ቢኒ በጣም በሚያሳዝን ሁኔታ መጥፎ ንግግር እየተቀያየሩ ይገናኛሉ እናም ገኒ ደግሞ ልጇን ስትወጣ ስትገባ ለማየት እያፌት በር ፊት ለፊት ጉሌት ጀመረች። እናም ያንን ጉሌት ገኒን እየረዳ እያለ ወደ እነሱ እየሄደችም እያለ ዳግምን ለማገኘት ፂወን ቢኒን አገኘችው ገኒ በማለት ገኒን ቀርባ ከዛም ሰላም አትባባሉ ስትል ገኒ እሺ በማለት ተቀራርበው እንዳንቺ አይነት ሴት ማየት አልፈልግም በማለትም እሷም ተቀያየሩ። አሁን ኢፍራታ ነፃ እስካልወጣች ድረስ በእርግጥ ብዙ ችግር ይመጣል። እናም አሁን እንግዲህ ቢኒና ጽዮን ትልቅ ጦርነት ላይ ይገኛሉ። ተመልሰው የጽዮንና የዳግም እቅዳቸው በጥሩ ሁኔታና በሚፈልጉት መልክ እየሄደ እንደሆነ ሁለታቸውም ተደሰቱ። ሲቀጥል ደግሞ አሁን ዳግም ነፃ መውጣበት ቀን ናፍቆ ነበር። ግን ፂወን እንዳስታወሰችም ነገረችው። በጣም ተገረመ። እናም ከቤኒ ጋር ያራረቃቸው ማስታወሷንም ብሎም ተረዳ። እንግዲህ ወደ ቤቷ መመለስ ስትፈልግ፣ ፂወን እኔ ዳግም በዚህ መሄድ አልፈልግም፣ ሌላ ቦታ አለ። ስመጣ ግን ጉልቴ እየሰራች አገኘዋት። እናም አለችው፣ አይ ለምን አጎቴን አገኘሽ አይደል አላት። አዎ አለችው እሱን ድጋሚ ማየት አልፈልግም፣ ስትለውም እሺ ብሎ በሌላ ቦታ ሸኛት። ሄዋን እንግዲህ እዛ ቦታ እየተሰቃየች ትገኛለች። ዛሬ ሁለቱም ሴቶች ወጥተው ብዙ ገንዘብ ገቢ ማድረግ እንዳለባቸው ታሪኩ ሲነግራቸውም በፍጹም አላደርገውም አለች። ብዙዎቹ ሴቶች አመጡ። ወደዳቸውም ጠላቸውም ይህን ነገር ታደርጉታላችሁ አለ። እዛ ግን ዛሬ ያልደበደብኳችሁ እሰው ፊት ተበሰቋቁላችሁ እንዳትሄዱ በማለት ነው አለ። ከዛም ተገናኝተው ከያፌት ጋር እያወሩ እያለ ያፌት ማየት የሌለበትን ነገር አየ። ከዛም ደንግጦ የሚሆነው ግራ ገብቶት ቁሞ ቀረ። እናም ምንድን ነው ያየው? እንግዲህ የእያንዳንዱን ቤተሰብ የናታንን የናታንንና የቤዛን ቤተሰቦች ታሪክ ወይም ደግሞ መጥፎ ስራቸውን ገኒ ለቢኒ ዝርዝር አድርጋ ነገረችው። ሁለቱም በጣም መጥፎ ስራ እንደሚሰሩና በጣም ከባድ ነገር እንደሚያደርጉም ነገረችው። ከዛ ቢኒም ቤዛ እኮ አባቷን እንደ መላክ አድርጋ ነው የምታየው አለ። አው ግን ደግሞ አቶ ሰለሞንና መስፍን ተገናኝተው ሁሉ ጊዜ የሚያወሩት እኛ ቤት የሆነ በር ዘግተው እሱን ጆሮን አትስማይሉትም እሰማ ነበረ። እናም ከባድ ችግርን ከባድ መጥፎ ነገር እንደሚያደርጉ አውቃለሁ። አለ ናታንን የጎዳው የአባቱ መሞት ሳይሆን ከምንም በላይ የጎዳው ደግሞ እናቱ መጥፋት ነው አላት ለገኒ። እናቱ በጣም ታሳዝናለች። ልጆቿን ጥላ ጠፍታ ሳይሆን ምናልባት የሱ ሞት ችግር ወይም ደግሞ ጎርቷት ሊሆን ይችላል እንጂ ከጊዜ በኋላ እናታቸው ወደዚህ ትመጣለች፣ አለችው። እናም ናታን የአባቱ ሞት እየጎዳው ነው ስትለውም፣ ሁሉን ነገር በውስጡ ይዞ ነው ሲላትም፣ ለእህቱ ሲል ነው እህቱን አደራ ከጎኑ አሁን አለችው። ቻናሉን ሰብስክራይብ እያደረገ